ረህመቱላሂ በረካቱሁ ሌላ እንደት ነሽ? ደህና ነሽ ወይ? ስለ ሩታዬ አትሰጉ። ሩታዬ ደህና ናት። እናንተም እኮ ተጎኗ አላችኋልን አይደለ? አይዞሽ፣ በርቺ፣ ጠንክሬ በሏት እንጂ። እንሻላ ሁሉም ነገር ይስተካከላል። ዋናው ጠንካራ እንዲትሆን ተጎኗ ሁኑ፣ ቁሙ፣ ከሷ ጎን አበረታቷን። ቢጠና እኛ በኮሜንት አይዞሽ አለነሽ የኛ ኮሜንት ብርታት ይሆናታል። እንዳትሰበር ያደርጋታል። ስለዚህ ስልክ አታነሳ ምና ነው እንጂ ግዴቡልና ስልክ ስለማታነሳ ለዛ ነው። አትጨናነቁ፣ ደህናናት ዱዓ አድርጉላት፣ ጸሎት አድርጉላት። ተጎና ሆኑ፣ ልቧ እንዳይሰበር፣ ተሰብራ እንዳትቀር። በየኮሜንት ላይ አትሳዴ አትስደቧት። ሴት ናችሁ፣ ሴት ናችሁ፣ ሴት ሆናችሁ በሴት ላይም ጣታችሁን አትቀስሩ። እሷ የተሸከመችው ማንም ሊሸከምላት አይችልም። ገባችሁ? ስለዚህ አይዞንሽ አለንሽ እንበላት። ዝግናናት ጠንካራናት፣ አቃለሁኝ ጥንካሬዋን እስከ መጨረሻ ያርግላት ፈጣሪ። ብርታቱን ጥናቱን ከእሷ ጋር በራህመቱ በእዝነቱ አብሯት ይሆንላለሁኝ። እና አትሰዋት ጭናነቁሽ ብዙ ቤተሰቦች ብዙዎቹ ለሩታ ተጨንቃችኋል፣ እና በዛ መሀል ደግሞ ብዙዎቹ የምትሳድቧላት ሰው የላትም ወይ በሰው አይደለም ወይ የተወለዳችሁ የምትሉት አላችሁ። እናንተ ምን ሆናችሁ ነው? ትላንትና ቤላ መጥቶ እዚህ ጋር ኦዴንስ ደውልላት ኦዴንስ ምከራ ስላላት ያንን ቃላት ተጠቅማችሁ ሌላ ነገር ባትናገሩ መልካም ይመስለኛል። ምክንያቱም ሩታን በጣም ብዙ ብዙ ከምን እኔ እንጃ ከሚወዳት እኔ አላውቅም እንዴት ብዬ እንደምነግራችሁ ማለት ነው። ከሚጠላት ማለት ነው የሚወዳት ነው የሚብሰው። እውነቴ ነው ሙላችሁ። በጣም በጣም ብዙ ሰው ነው የሚወዳት ሩታን። ለመርዳት ደግሞ ብዙ ሰው ነው የሚፈልገው ማለት ነው። ነገር ግን እኔም ተናግሬ ያለው ስልክ አታነሳም። አሁን እቺ እህቴ ማለት ነው፣ በጣም ብዙ ሰው እየደወለ ምናምን እያስጨናነቃት፣ ስለምን እያስጨናነቃት ነው? እኔ ጋር ከርዳርግታ ቪዲዮ ስሪልኝ ያለችኝ ማለት ነው እና ስለ ሩታ አታውቁም፣ እውነት ነው የምላችሁ። መጀመሪያ እራሳችሁ ሆኑ እስቲ በሩታ ቦታ፣ እኔስ ብሆን ምን ሆናለው? ምን ይደርስብኛል? እኔ እንደዚህ አይነገት በቃ ምን አለ እናንተ ለሰው ቅን ብትሆኑ መልካም ብትሆኑ ማለት ነው። ዛሬ እኮ ሩታ ወይም ስለተሰበረች ስላለቀሰች፣ ማንም መጥቶ ካሜራ ደቅኖ በቃ አካብዶ ሩታ ታመመች ምናምን ቢባል ሌላ ነገር የተፈጠረ ነገር እንዳይመስላችሁ ያለ ነው እኔ እንጃ። የወለዳችሁ ሰዎች ወይም እርግዝናን ያያችሁ ሰዎች ታውቁታላችሁ ብዬ አምናለሁ እና በእርግዝና ወቅት ያለነው ድካም አለ በዛ ላይ ደግሞ እሷ ብዙ ሀሳብ አለባት። ለዛ ጭንቀትም ይሆናል እንጂ ሩታዬ እኮ ምንም አልሆናችም። ሩታዬ ጀግና ናት። እንዴ ትናንትና አሁን እናንተ ብዙችሁ ታምሮ ስታዩ ማለት ነው። ምን አክል ደንቅታችኋል። እኔ በጣም ነው የደነገጥኩት። ለምን እውነት የታመመች መስሉኝ ማለት ነው። ሲቀጥል ዩቱብ ማለት ነው ከላካበዱለት ያልሆነችው ከሆናለች፣ ያልተሰበረችው ተሰብራለች ካልተባለ ዩቱብ አይሞቅም። እና ብቻ በጣም ነው የሚከብደው ነገር ግን ትላንትና አብሬላ በሰራው ነገር እናንተ እየወጣችሁ እየመጣችሁ ሌላ ትርፍ ትርፍ ቃላት ምን ያደርጋል ለሰው ልጅ። በቃ ሁላችንም ከአሁን ወዲህ ብዙ ነገር ተናግረናል፣ ከእኔም ጭምር ማለት ነው። አውርተናል፣ ተሳድበናል፣ ወተን ወርደናል። ነገር ግን በቃ በአሁን ሰዓት የተጎዳችው ሩታ ናት አይደል? እንዳለች እህቴ በተጎዳችሁ ጎን መቆም አለብን፣ ማበረታታት አለብን፣ አይዞሽ ማለት መሆን። እንኳን ብትጠሏት ለእናንተ እንኳን ብትደብራችሁ፣ ሩታ የምትደብር ልጅ አይደለችም። በጣም ጀግና ሴት ናት። ስለምትቀኑባት ነው፣ እሷን መሆን ስለማትችሉ ነው። እውነት የሩታን አክል መሆን መድረስ ስለማትችሉ ነው፣ ብዙ ምትቀኑባት ማለት ነው እንጂ ሩታዬ፣ ምንም ነገር እኮ ያለች ነገር የለም። የሩታን ማንነት ገና አላወቃችሁም። ታያላችሁ፣ በቅርብ ቀን ማለት ነው። ና አብረሽም ሩታም ሆነ መታረቃቸው አይቀርም፣ ነገር ግን እኛ እያቦካን እያወጣን ያወረድን አንቺ እንደዚህ ነበር እሱ እንደዚህ ነበር ብንልም እኛ ቀሪ ነን። እውነት ቀሪ ገንዘብ ነን፣ ርካሽ ገንዘብ ነን። ነገር ግን ለምን በአንዳንድ ነገር፣ በምታዩት ነገር፣ በሚመጣ ነገር፣ በቃ ምክንያቱም እነሱ ናቸው ገመናቸው ውጥ ውጭ ያወጡት ሚዲያ ላይ እንዲሆን፣ ሚዲያ ላይ ማልቀስ፣ ሚዲያ ላይ መኮራረፍ፣ ሚዲያ ላይ ትዳርን ፈታው ተለያየን የምል እና በዛ በመጣለን ነገር አስተያየት እንሰጣለን እንጂ ሌላ ነገር እኮ ምንም የሚመለከተን ነገር የለም። ጭራሽ አበዛችሁት። ስለ ሩታ ስራ ነው ደግሞ ጤነኛ ናችሁ? ግን ስራ ነው ድራማ ነው የምትሉ ሰዎች ማለት ነው። እኔ በዚህ ልክ እኔ እንጃ ማንም ማንም ሕፃን ልጅም እብድም አያደረገውም። ለምሳሌ እብድ አብዶ እንደውም እኔ እንጃ የሆነ ነገር ምን አይነት ስራ ነው ትላላችሁ እናንተ? በዚህ ልክ ስራ አለ? በዚህ ልክ አባት እየገባ አባት እየመሰከረ ትታረቃላችሁ ብሎ ለትዳር ቆሞ እየመሰከረ አባት ድራማ አለ ለምን ስራ አለ? ስራም የሆነበት ሰዓት ስራም ያልሆነበት ሰዓት ለይታችሁ ወቁ እንጂ አንዳንድ ሰዎች ማለት ነው። እና ይሄ ነገር አው ትክክል ነው። ከደም ስራ ነበር እንዴ በስራ መሀል አብረሽና ሩታ ተጋጅተዋል። በቃ ተጣልተዋል። የተጣሉበት ምክንያት የራሳቸው ምክንያት አለ። ይፋም ሊያደርጉ ይችላሉ። አይታወቅም። ነገር ግን አው ሰይጣን እኮ እናንተ ለምሳሌ በስራ መሀል በሆነ ነገር ልትጋጩ ትችላላችሁ። በቃ ተጋጩ አለቀ። በዚህና ከልኮ እንደ ህመም በሩታ ነው የተጀመረው አፋችሁ አትክፈቱ። እንዲህ አክ አፋችን እንደመጣለን፣ በቃ የመጣልን ነገር መጥፋት ማለት ለሰው ልጅም ጥሩ አይደለም። እውነት አንዳንዴ ሰውን ስድብ ምንም አያደርገውም፣ አይጎዳውም ይባላል እንጂ የሰው ስድብ ራሱ የሰው ማይንን እናስ ነው እውነት። በጣም ነው የሚያስጠላው። እና ህመም በሩታ አልተጀመረም። መታመን በሩታ አልተጀመረም። ሐኪም ቤት መግባት በሩታ አልተጀመረም። በቃ ምንም ማድረግ አይችልም። ይሄ ለሩታ ከላይ የተጻፈላት ነገር ነው ሁሌም ተንከራተቺ ሁሌም አክምቤት ግቢ ሁሌም አልቅሺ በድራማ ትክክለኛም ኖርማል እንዴ እናንተ ሩታዬን የምትወዱ ልጆች ማለት ነው በተለይ የምታለስ የሚያለቀሳችሁ ይሄን ሁሉ የምትሆኑ ስራ ነው ስትባሉ እንዴት ነው የምታምኑት እንዴ በዚህ ልክ ስራ አለ እውነትስ የምትወዷት ከሆነ ከጎኑ አቁሙ እኔ እውነቴ ነው የምላችሁ አለውልሽ በሏት አበርቷታት አትስደቧት ከስድብ እራቁ ስድብ ማንንም አያቃናም እውነት ብትሳደቡ እንደውም አንዳንዴ ነው የሚገርመኝ ነገር፣ እነዚህ ልጆች ስድብ ኮሜንት ጀግና አንበሳ የሚባል ነገር ነው። እንደውም ለዚህ ደረጃ ያደረሳቸው። እውነት ሩታን ያሸጥናት እኛ ነን። ኦዲንስ ነው ሩታን የሸጣት። ከምር ከመጀመሪያ ደረጃ የማይሆን ነገር ሲደረግ ያልሆነ ነገር ሲሰጥ ምን ሲባል እኔ መናገር አልፈልግም። ያ ያ ነገር ቀስ ብለው አላደጉም እነዚህ ልጆች፣ ችግር የሚባል ነገር አላዩም። እና ብዙ ነገር አለ እውነት። እዚህ ጋር ብናገር ወይም ደግሞ እድል ተሰጥቶኝ ይሄንን ነገር ባይደረግ ብዬ በተናገርኩኝ በምን እድል እኔ እገላገል ነበርኩ፣ እኔም እርፍ ታገኝ ነበርኩ። ነገር ግን አንችልም መናገር። አንድ ነገር ከተባለን እውነት፣ በጣም የምትሳደቡት ከልክ እኛ በተናገርነው እናት እናት አባታችን የምትሰድቡ ልጆች አላችሁ። በውስጥ እንኳን ገብታችሁ በጣም ብዙ የምትናገሩ ልጆች አላችሁ። ለምን በቃ አሁን እኮ ትክክለኛ ነገር እኮ ነው የምንሰራውኛ አብርሽም ቢሆን አሁን በሩታ ቦታ ሩታ ብትበድለው እንደዚህ ነገር ብታደረገው ሩታን ነበረ የምንወቅሰው አይደል? ሩታን ነበረ ምንሰድባት ሩታን ነበረ ለምን እንደዚህ ታርጊዋለሽ፣ ለአብርሽ ብለን ምንናገረ ቃ በቃ ያጠፋ ባርት መሰደብ ሳይሆን በትክክል ይህ ነገር አጥፍተሃል አብርሽ ተመለስ ማለት ግድ ነው እንዴ? እኛ ነነት ሽሩሩ ያለው ለአብርሽ ማለት ነው። እናም ደግሞ ግሩፕ እየፈጠራችሁ አደራችሁ በፈጠራችሁ አንተ ጀግና፣ አንተ በርታ፣ ሂድ ትሂድ፣ ምንም ችግር የለም የምትሉት ልጆች፣ እኛ ድምጻችሁን እየሰማን ነው። ግን በሰላም ነው። እውነት በጣም ይደብራል፣ በጣም ያስጠላል። እሱም ቢሄድ እኮ እሷም ብትሄድ ወንድ ቤት ወንድ ይመጣል፣ ሴት ብቴ ሴት ይመጣል። ግን ነገር ግን እንደዚህ አይደለም። በተግባር በስነ ስርዓት በቃ በስነ ስርዓት እንደ ተጣመሩ በስነ ስርዓት መፋታት በስነ ስርዓት በተግባር ነገር ያለ ማልቀስ ያለ ለቅሶ ያለ ሐኪም ቤት በቃ በትክክለኛው ነገር መለያየት ያለ ነው። የሰው ልጅ ይለያያል፣ ይጋባል፣ ይወልዳል፣ ይኖራል፣ ይለያያል። ማንም አንድ ላይ ተጣማሩ ያላቸው ማንም ሊለያያቸው አይችልም። ነገር ግን እኛ አንዳንዶች እስቲ ሴት ሆናችሁ በሴት ላይ ሆናችሁ የምትፈርዱት የምትሳደቡት፣ ራሳችሁን ጠብቁ እና ይሄ ነው ያለ